ይሸታል አንቺ አዴ፣ ምንም የሚያጠፋችሁ ጥፋት። ቆይ ምን አደረገች? አታም እንዴ ቤዛ ምን እንዳስመሰለቻት አዴ። እኛ እንደምናስባት ልጅ አለች። በጣም አደገኛ ልጅ ናት። በጣም ሂጂ ቤዛ ሌፍ አንተም ካደግ ያለህን ግንኙነት በልኩ እንድታደርግ ፈልጋለ ፈታል። እስኪ ንገሪኝ ቆይ እነሱ ቀን ቀንተውባት ይህን ነገር ስለነገሩሽ ብቻ አንቺ እንደዚህ ማለት ነበረብሽ? ሊሽ በእርግጠኝና ፍቅርና ቤዛ ናቸው እንደዚህ ያደረጉት። አንተ ከምትነግረኝ ወሬ ይልቅ በአይን ያየሁት እውነት ይበልጣል። እኔማ ከልጄ ያስበልጄ ጻድቅ ጻድቅ ስትጫወት አምኛት ነበረ ውሳም ስትቻት ነበር ባስቀምጥኩት ቦታ ግን አልተገኘችም እሷ። ስለዚህ ስለዚህ ከዚህ በኋላ እሷን የሚሸክ ኃላፊነት የለብኝም። በጣም ጥሩ፣ እኔም ከዚህ ቤት ሄድላችኋለሁ። ሁላችሁ ደስ ይበላችሁ። ወዴት ደፍ። ሰላም፣ ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁ በሰላማችሁ ብዝዝት ይበልልኝ ሰራተኛው አዳይ ክፍል 120 ይዤላችሁ ቀርበ ያለሁ ማለት ነው። በሚያሳዝን ሁኔታ አሹ ሞቶ ተገኝቷል ማለት ነው። በጣም ያሳዝናል ማለት ነው። ቤዛ ደግሞ እንግዲህ ዳይመንድን የተፈጠፋት ስትገኝ ነበራ። የፍቅርና ተመጣና እሷን ገላገለቻት። ፊትሽ ምንድነው እናንተ ምንድነው ያደረገቻት? ሰላም ነው የፍቅርና ሰላም ተይቁየና። ምንድነው ልጅቷ አልሄድም ምትላት? የአዳይ ጓደኞች ናቸው። ይሄ ዳይመንድ ነው። ሊገለኝ ነው። ዳይመንድ ማለት አንተ አው እትዬ ምነው ታዲያ ከቤዛ ጋር ምናጋናኛችሁ? ምንድነው የእናንተ ችግራችሁ? ምንድነው እንደዚህ የምታደርጓት ልጅቷ? ቤዛ አሁን እውነቱ ተናገሬ። ምንድነው የምናገረው? የው ልጅ መናገር ያለብሽ ሁሉም መናገር አለብሽ። እሺ እናገራለሁ እያለች ውሸት እያወራች የአዳይ ስራ ነው እያለች በአዳይ አሳባ አለች ማለት ነው። ሁሉም ደነገጡ። ቆይ አልገባኝም። አንቺ ራሱ ከአዳይ ጋር ምንድነው የምታደርጊው? አረ፣ እኔ ምንም አላደረኩም። አዳይ እራሷ ናት ይሄ ሁሉ ስራ ያደረገችው። ይሄ ሁሉ ስራ የሷ ነው። ይሄ ሁሉ ጥፋት እንዳይደረግበት የኔ ነው ያደረገችው እንደዚህ አልገባኝም። አው እማዬ፣ የአዳይ ጥፋት ሸፍነሽ ነው የኔን አድርጊ ምትኝ። ከዛ ዳይመንድ በጣም ተናዶ ምንድነው አንቺ የተረገምሽ ምን አድርጊ ትያታለሽ? የፍቅረን መናተም አንቺ ምን አይነት ጨካኝ ብትሆን ነው እንደዚህ የደበደብካት? ስራዋ እንደዋ በዛ የወለሽ እውነቱን ተናገሪ። ከኔ ጋር ስታመልጥ ነው የተጋጋጠችው እንጂ ምንም ማላደረኳትም የውላችሁ ከቤተሰቦች ጋር ብትርቁ ይሻላል። ስለ እናንተ ከዚህ በኋላ አንድ መጥፎን ነገር ብሰማ እንዲያድርጓል ብባል አንላቀቅም። እሺ እትዬ ቤዛ ውሸቷ እኮ ነው፣ አዳይ ምንም የምታውቀው ነገር የለም። ሁሉም ነገር ያቀነባበረች ባበረች እኮ ቤዛ ናት። በል ዝም በል የማይሆን ነገር አታውራ። ትላለች እትዬ ማለት ነው። ምንድነው ነው? ቆይ እንደዚህ የምታደርጉ አዳይ በማታውቀው ነገር ችግር ውስጥ አትተቺ፣ ነው ምላት። ቆይ እናንተ ምናችሁ ታምነዋል? ንሂድ ቤዛ እያለችም፣ ቤዛ እንግዲህ ስቱ ጎትታት የውላችሁ አዳምጦኝ እንጂ ቤዛ ኮ የምታደርገውን ነገር እኮ ልክ አይደለም። ጆሮ ስጣችሁኝ ያዳምጡኝ እንጂ አንተ ልመንክ እንዴ እቺ አዳይ ምን የሆነች ነው? በጭራሽ ሰው አትመስለኝም። አዳይ ሰውናት እንዴ እያሉ የፍቅርናትም እንግዲህ ቤዛ ጎትታ ትሄዳለች ማለት ነው። ዳይመንድም በጣም ተናዶ ተቃጥሏል ማለት ነው። ማለትም ቤዛ እውነቷን ስለማይታወቅ፣ ከዛ እንግዲህ ለምለም ለአዳይ ጋር ስልክ ሲደውል እንግዲህ ባቡሬ ምን ያደረክሽ ነው? ለአዳይ ጋር ስልክ እየደወልኩኝ ነበረ። አንዴ ተጨነቅሽላት። ከሌሎቹ ሴቶች እኮ እሷ ለየት ትላለች። አዳይ ማለት ለኔ እኮ ከሁሉም ሰው እኮ እየተለየች በጣም ጥሩ ሰው ናት። የዋነቷ ሞኞቷ ሊያስብል ይችላል፣ ግን ብዙ ሰው ሞኝ ሊሏት ይችላል፣ ግን ሞኞቹ እኮ እሷ ናት። አዳይ እኮ የእዋህን ልቧ ሳይሆን እኮ እሷ እኮ ሁሉም ነገር በጣም ጠንካራና በጣም ፈጣሪዋ የምትፈራ ሴት ናት። ሁሉም ነገር አውቃዘም ስለምትነው እንጂ ስለ እሷ ብዙ ማታቀውን ነገር አለ ግን እሷ በደንብ ስትታውቃት በጣም ትወዳታለህ። መጀመሪያም እንዳየኋት ነው የወደድኳት። ከዚህ በላይ ከሰማሁ እኮ በጣም በፍቅሯ ጠብላለሁኝ እላል ባቡሬ። ከዛ ለም ለምን በጣም ቀንታለች ማለት ነው። እንደዚህ ማለትም አታስብ ትለዋለች። ገንዘብ፣ ሀብት፣ ንብረት የሚባሉ ነገር ሊያሳስባቸው አይገባም ወንዶች። የውልህ ቤኪ አንድ ቀን ገንዘብ ማለት ምን እንደሆነ ታውቀዋለክ አንተ። ቀስ ብለ ስትረዳው የሰው ልጅ እኮ የሚያስፈልገው ሰው ነው እንጂ በገንዘብ ብቻ አይደለም የሚኖረው። ትላለች ለምለም እንግዲህ፣ በቃ በሩን ተቋንቋና በሩ ሲንቋቋ ባቡሬ ደግሞ ማኖ ሲል ሮማንና ሩታን መጡና፣ ሀይ ብሎ እንዴት ናችሁ ብላ ሩታ ቆጭ ላሉ ማለት ነው። ሩታ ሮማን ምን ሆናችሁ ነው? ፊታችሁ እኮ ተቀያይረዋል፣ ትላለች ለምለም ማለት ነው። ከዛ የተፈጠረ ችግር አንዴ፣ ደህና ነን ለሊ፣ እንግዲህ አሹ አንቺ ጋር መጣ እንዴ? ሽን እዚያ አልመጣም እዚ ከመጣ እኮ ብዙ ጊዜ ሆኖታል እኮ። ያው አሹ ስራ ከጀመረ በኋላ እዚህ ቤት መጥተው አያቅም። ታዲያ የት ሄደዋል? ቤት የለም እንዴ? የለም። ከቤት ወዴት ይሄዳል? እንጃ ለም ለም እኔ አላቅም ቤትም እሱ ፍለጋ የለም። ሩታነቲ እንዴ ሌላ የነገረችኝ ቆይ የት ይሄዳል ማለት ነው ይሄ ጥበቃው ማለት ነው። አሁን ባቡሪ አይተዋል እንዴ? ቆይ እሺ ታዲያ ምን ተሻለን? በቃ እኔ ልሂድ ልሂድ ለአዳይ ላሳውቃትና መፍትሄ ካለ እንግዲህ ለዳይመንድም መንድም ልገረውና አሹን ፍለጋ እንቀጥላለን። እያለችም ሮማን ብድቅ ትላለች ማለት ነው ከዛ በኋላ እንግዲህ እኔ መመጣለሁ እያለች ረሸብናችሁ መሰለኝ እያለችም ሮታም ብድግ ትላለች እና እቺ ምን ትመስላለች ይላል ባቡሬ ማለት ነው። ማለትም ባቡሬ የሮታም በጣም አይወዳትም ማለት ነው እንግዲህ። እሱም እንግዲህ ምን ሆነ ነው ትለዋለች እዚህ ጋር ማለት ነው እንግዲህ አዳይና ደፍ። ይኸውልሽ የኔ ቆንጆ አንቺ ከኔ ከራሴ በላይ ነው ማቅሽ ሰው ያአላ አላለ እንግዲህ አንቺ ማለት ለኔ እኮ ህይወቴ ነሽ። የደስተ የምንጭ ቅናት አንድ ማለት ነው፣ እጅ ለእጅ ተያይዞ እጇንም ይስማታል። እንግዲ በር ተንኳክቶ ነበረ። በሮ ተንኳክቶ ማኖ ሲትል እንግዲህ ዴቪን ብድግ ብሎ በሮ ነስቶ ሲከፍቶ ሮታ ናት ማለት ነው። ከዛም በኋላ አደይ አንቺ በራት ከፍችም እንዴ አንቺ ምን ዚ ጎልቶሽ ዴቪን ነው በር ሚከፍቶ እያለች ትጮሁባታለች ማለት ነው። ለዴቪም አይነ ይነውን ታየዋለች። እሷ ዚሆና ነው አንተ በር ምከፍት። እንዴት ነሽ ሮታ? አንቺ እያለሽ ምን ሰላም አለ? ምን አጠፋው? ብዙ ነገር አለ። ብዙ ነገር እኮ አጥፍተሻል። አሁን አሹን የት እንዳለ ትናገራለሽ፣ አትናገሪም? ለምንድን ነው እኔ ላይ የምትጮሂ? አንቺ ልጁ ምንድን ነው ያደረግሽው? ብላ ለአዳይን ታንቃታለች ማለት ነው። ዴቭም ሮታ ምንም አያገባም፣ አታዝበል። አሹ ምን አድርገሽ ልትይ ነው? ባክሽ ልቀቂኝ። አንቺ እንደዛ ያደረግሽው እያለሽ እንግዲህ፣ እንዴት ከዚህ ቤት ይወጣል? አሹን ያስወጣሁት አስመሰልሽ፣ እራስሽ ነበርሽ አይደለም? ያልሆነ ነገር ስትናገሪ የነበረው አይመለከተኝም ስላንቺ። በፍጥነት ታሹን መልሽልኝ፣ ወይ ካልሆነ እንግዲህ ወደ ሮማን ጋር ሄዶ ይሆናል። ሌላ ወዴት ይሄዳል? እኔ ጋር ለምንድን ነው ትጮህብኝ? ሮታ ተረጋጊ። ኤ ሁሉ እኮ ቢገባ ከዚች ሴይጣን የተሻለ እሱ ይሻልክ ነበረ። አንተ በጣም ትገርማለህ። ያ ሁሉ ነፍስን ከማጥፋት ልጅ እንዴት በፍቅር ክንፍ ትላለህ? እኔ ነፍሰ ገዳይ አይደለሁም ትላለች አዳይ። ነሽ እንጂ አንድ ቀን ትደፋሃለች አንተ ዝም ብለህ ተከራከላት እንጂ አዳይኮ አትሆንህም። ትጎዳሃለች። ትጉዳኛ ትጉዳኝ አንቺ አይመለከትሽም ከዚህ ጋር ዞር በልይ ይላታል ማለት ነው። ዴቨን እንግዲህ አዳይን ይወክላል። አዳይ አሁን ሁሉም ሰው ተነስቶባታል ማለት ነው። ቤዛ ፍቅር፣ የፍቅርናት፣ ሩታ ሁሉም ነገርን፣ አዳይን አንቺ ነሽ ሁሉም ነገር እያሉ እንግዲህ በጣም ጠምዶ ይዟታል ማለት ነው። ለም ለምን ደግሞ እንግዲህ ጠረጴዛ እያጸዳች ነበረ። አባቡዴ አይን አይኗን እያያት እንግዲህ ምንድነው፣ አይን አይኔን የምታየኝ እንዴ? ማየት አይቻልም እንዴ? ይላታል ማለት ነው። ከዛ በኋላ እሱም ምን ነው ማየት አይቻልም ወይ እንዴ ካለት በኋላ፣ ወይስ አይና ፋና እንዲት ነው አራበ ፍጹም እንዴ ባቡሬ ባቡሪ አይና አይና ፈራ አይደለም፣ ታስታውቂያለሽ እያለ ብድቅ እያለ ሊወጣ ነበረ። እንዴ ወዴት ነው ልትሄድ? አየር ወስጄ ልመጣ። ቤት ውስጥ እኮ ታፍኛለሁ። በቃ ተለ ደቂቃ ቤት ውስጥ መቀመጥ አትችልም እንዴ? ቆይ አንቺ ስለሆን ሽብ ነው እንጂ እኮ አምስት ደቂቃ ቋል መቀመጥ አልፈልግም ነበር። እና ወዴት ልትሄድ ነው ደግሞ ተላ ላንተ መውጣት እኮ

በዚህ እድሜ ሽኮ ኮ ሰባ ዓመት፣ ሰማኒያ ዓመት የሰራው እድሜውን የሰራ ንብረት እኮ አለሽ፣ በስኮ መዝናናት እቺ አለሽ ይላታል። ንብረቱን ቀርቶብኝ እንግዲህ እናቴና አባቴ ቢኖሩ ደስ ይላኝ ነበረ። ድሃ ሆኝ ብኖር እንኳን አጠገብ ቢኖሩ ደስ ይላኝ ነበረ። እነሱ በማጣቴ እኔ በጣም ተጎደቻ አለሁኝ አያለች ሮማን እንግዲህ ለምለምን ቆይ ላልተ ቤተሰቦች ውስጥ እያለችው ማለት የቤተሰቦቹ በህይወት አሉ እንዴ? እያለች ቤት ስኪ ስለ እናንተ ንገረኝ ስትል እናንተ እያለ ልቅን ስለ እናቱ ሲያስታውስ ጥሎ ይሮጣል ማለት ነው። ምንድ ነው እያለ እንግዲህ ምንድ ነው እስኪ ንገረኝ፣ ምን ተፈጥረዋል? ያለች ተከትላውት ትወጣለች ማለት ነው። የዛሬ የነበረን ቆይታ በዚሁና በቃለን በቀጣይ እስከምንገናኝ